ገፋሪ ይባላል። በሆዱ ተኝቶ ነበር የነቢያችን ለ ላሁ ሰለም መስገድ እናም አንድ ሰው መጣና አለ በእግሩ ነካ አረገኛል። በእግሩ ነካ አረገኝና ተነስ አለኛል። ቀና ብዬ ስመለከት የአላህ መልክተኛ ነቢያችን ለ ላሁ ሰለም ናቸዋል። ይህንን አተኛኘት አላህ ስብሓነሁ ተዓላ

የተጠላ ነው አሉ። ሀራም እንኳን ባይሆን እጅግ የሚጠላ ነገር ነው አሉ። እብን ዑሰይሚን ረህመቱላህ አለይሂ ደግሞ ምን ይላሉ? ስለ ሐዲቱ ሲናገሩ፣ አንድ ሰው ችግር ካለበት ለምሳሌ ሆድ ውስጥ አየር ሞልቶበት የሚቸገር ከሆነ አየር እንዲወጣለት እና ለመሰለው ነገር። መጠቀም ከፈለገ ችግር ካለ በአጠቃላይ አነጋገር ችግር የለውም አሉ። ነገር ግን ኡለማዎች ምን አሉ በዚህ ሀዲፍ ላይ አስተሳይ ሲሰጡ ለምንድን ነው ክልክል የሆነው ሲባል፣ አንደኛ ሐዲቱ የሚያመለክተው የጀሀነም ሰዎች አስተያየት ነው። ነስአሉላህ አሰላመተ ወልዓፊያ። ሁለተኛ ነገር አላህ ሱብሓነሁ ወተዓላ ለአላህ የሚያጎበድድ ፊት እንግዲህ የሰው ልጅ ትልቅ ክብር ካለው የሰው ልጅ አካል ውስጥ ፊቱን ዝቅ አድርጎ መሬት ውስጥ የሚ ወሽቀው ወይ ደሞ የሚመርገው ለአላህ ሱብሓነሁ ወተዓላ ብቻ ብሎ ነው፣ እና ይሄንን ፊት ላለማዋረድ አዋርድ ነው የሚሉ ውለማዎች አሉ። ሌላው ሌሎቹ ውለማዎች ደግሞ ይሄ ሰው ይሄ አተኛኘት ሐራም የሚሰሩ ሰዎች ወንድ ለወንድ ማለት ነው ሆሞ ሴክሱዋል የሚባሉት የነሱ አተኛኘት ነው ይባላል። አስአሉላህ ሰላመተ አላህ ሁላችንንም ከዚህ አይነት አስቀያሚ ድርጊት ይሰትረን ይጠብቀን እኛንም ዘር ማንዘሮቻችንም ኡማውን በሙሉ። እናም ይሄ አተኛኘት አስቀያሚ አተኛኘት ነው እና በዚህና በመሳሰሉት ምክንያት ሊሆን ይችላል አሉ ሐራም የተደረገበት ወይ ደግሞ ቢያንስ ቢያንስ የተጠላበት አሉ። ስለዚህ ጀዛኩሙላህ ኸይረን ይህንን አተኛኘት ችግር ኖሮባችሁ ለምሳሌ የሆድ ህመም ያለው ሙሉ በአየር የተሞላበት አየሩ እንዲወጣለት ወይ ደግሞ ጀርባው ላይ ህመም ያለበት ግዴታ በሆዱ መተኛት ካለበት እና በመሳሰሉት ከሆነ በስተቀር እንጂ እንዳትተኙ ነው የሚሉት ዑለማዎች። እንደው ምን አሉ ኢብን ዑሰይሚን ሰው ልጅ መተኛት ያለበት አሉ ሙእሚን በቀኝ ጎኑ ነው፣ ምክንያቱም ይሄ ሱና የነቢ ስ ላ ላሁ ሰለም ሱና የመጣበት አኳኋን ስለሆነ። ስለዚህ ጀዛኩሙላሁ ኸይረን ይህንን አተኛኘት ተጠባበቁ ራቁት